ከቀብር ውስጥ መረቡክ እንጂ መናቡክ ተብሎ አትጠየቅም? አባት አባቴ ማን ነው? አያትህስ? የባለ ርስት ነበርክ፣ የባለ ስልጣን፣ የከንቲባ ልጅ፣ የጄኔራል የባለ ልጅ ነበርክ ተብሎ አትጠየቅም። ሻው አባት አስተማሪ ሚሆን አባት ነግ ከደመቀው ሳሎኖ በተዋበ ማጀት ብትቀማጠለው ከልጅ እስከማርጀት ያሻህን ብትረዳ ገዝቶ ተሽከርካሪ ዓለምን ብታስስ በሰማይ በራሪ ጉድጓድ ነው ማረፊያ።

ከሞት የባሰ ነው ጊዜን መግደል፣ ጊዜን ማባከል። ምክንያታቸውን እንዲህ ሲሉ ያቀርባሉ። ሊአነ ኢዳዓት ልወቅት ጊዜን መግደል ማለት በማይሆን ነገር ተቅጣዑከ አንላህ ወዳር ልአኸራ ከዳር ልአኸራ ጋር ታለያያሃለች ከአላህ ጋር ያለያያሃል። ጊዜን ማባከል ከዑለማዎች ከተላላቆቻችን ምክር ለኛ ምክራቸው ስንቃችን ነው ይጣፍጣል። እንደ ማርም አልለህም፣ እንደ ወተትም አልለህም። እንደ ማርም አልለህም ገለማ እንደ ወተትም አልለህም ይጠገባል። የነዚህ የታላላቆች ምክር ግን ውስጥ ላይ ይቀራል። ወንድምዬ በደንብ በደም አድርገህ ያዝላቸው ነው። ባለ ፉዳይል ابن عياض ረሂመሁላህ ስለ ዱንያ ሲነግሩን የዱንያ ጣጣ እኛ የከነፍንባት፣ እኛ ወዳጅ ያጣንባት፣ እኛ የተጣላንባት፣ እኛ የምንጋደልባት፣ እኛ የምንተማማባት፣ እኛ የምንቦጫጨቅባት፣ እኛ ጀርባ የተሰጣጠንባት፣ እኛ የተጨቃከንባት፣ እኛ ብዙ ነገር ያየንባት፣ ይቺ ዱንያ፣ ይቺ የቅርቢቱ ዓለም፣ ይቺ ጠፊ ዓለም፣ ይቺ ጠፊ ምድር፣ ይቺ ጠፊ ክስተት እንደውም ተተናት የምንሄድ እሷ ሳጠፋኛ ምንጠፋ ወይንም ደግሞ ቀድማን ከእጃችን ላይ ከርታን የምትሄድ ይቺ ሰው የምትቀየር ወረተኛ ወረተኛ። ዛሬ ታገባታለህ፣ ነገ ፈታህ ትሄዳለች። ሳትፈታት ትፈታለች። ሳት ትተዋት ትተዋለች። እሪ እያልክ እየተከተልካት ታመልጠሃለች። ታመልጠኛለች። ታመልጠናለች። ወላህ ዱንያ ዱንያ። እምትገርም ዓለም እምትገርም አስገራሚ፣ ብዙ ሰዎችን የማረከች ብዙ በጉያዋ ስር ያስገባች ብዙዎችን በቁጥጥሯ ስር ያስገባች ብዙዎችን ያዋረደች፣ ብዙዎችን ሽባ ያደረገች፣ ብዙዎችን ባዶ ያስቀረች ዱንያ በጣም እምትገርም። ያወቀባት ተጠቅሟል። ዱንያ ቢዛቲያት ተወገዘ፣ የተጠቀመ ተጠቀመባት መድረሳ የሰራባት መስጊድ የገነባባት መልካም ነገር የሰራባት ሰርቷል። ሰብስቦ አከማችቶ ትቷት የሄደ ወይ ጉዱ፣ ወይ ኪሳራ፣ ወይ ጥፋቱ፣ ወይ ጥያቄው መብዛቱ። አገስ ሶብር ቀራ ነግድ ለዱንያ እንዳትሞት። ዱንያን ያዛት፣ እንደ ነጠላ ጫማ ተጠቀምባት፣ እንደ ነጠላ ጫማ ሸክል እስላም ኢብን ተይሚያ የገለጹባት ነገር እንደ በጣም ደስ ትለኛለች። እንደ መካል መርሐብ እንደ ሽንት ቤት፣ ያለ ሽንት ቤት ውስጥ ዘና አትልም አይደል? ተጠቅመህ ሀጃን ፈጽመህ ትወጣለህ። ሸሁ በቃ ድንጋይ እንደዚያ ተጠቀምበታል። እንደ ነጠላ ጫማ ላይ አድርገህ የለም ስትወጣ ወለም ይሰርከ ለሃ አንተን ለሷ አልፈጠርም እሷን ለአንተ ነው የፈጠረው። አለቀ በቃ። ዛ ድግና ተጠቀም። ነጋድሁ ቢሊየነር ሁ ቢልየነር ብትሆንም ዱኒያ አታወዛውዝህም። አላህን የምቅትረዳ ዕልም ካለ አታወዛውዝህም። ትጠቀምበታለህ። በደንብ ታውቃለህ። የት ላውላት፣ እንዴት ላድርጋት፣ ከየት ወደ የት ልውሰዳት? አንተ መጠቀሚያህ ናት። እንደ ስልክ እንደ ሞባይልህ ናት። አለቀ በቃ በቃ። መጠቀም እናትም ጋር መጣላት፣ አባት ጋር መደባደብ፣ መሰዳደብ፣ ጓደኛ ማጣት፣ ጎረቤት ጋር መጋጨት ምን አመጣው? አጅል ዱንያ ተው። ምን አጅል ዱንያ ጀማ፣ ምን አጅል ዱንያ ዒልም። ይተዋል፣ ቅራት ላይ ይተኛል፣ ይተዋል። እንዴ ለምን? ቅራ ተዓለም እቅራ